ላስታውስህ አንዳንድ ነጥቦችን ያስተማርኳቸው ሁሉንም ባልሄድባቸውም የኤፌሶን ሰዎች የምዕራፍ አንድ ቁጥር አራት ላይ ዓለም ሳይፈጠር አስቀድሞ በክርስቶስ ተመርጣቸዋል ይላቸዋል። በኤፌሶን ምዕራፍ ሁለት ላይ ደግሞ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ይላቸዋል። እናንተ የእግዚአብሔር ቤተሰቦች ናቸው ይላቸዋል። እና በጸጋ አድናቸዋልም ይላቸዋል። ምዕራፍ ሁለት ላይ በጸጋው በእምነት አድኗቸዋልም ይላቸዋል። እና ይህን ሁሉ የተባለላቸው የኤፌሶን ሰዎች ግን በሐዋርያት ሥራ ምዕራፍ 19 ቁጥር አምስት ላይ እንዳነበብነው በጌታ በኢየሱስ የተጠመቁ ናቸው። እና አንድ ሰው በጌታ በኢየሱስም ለተጠመቁ ሰዎች የተጻፈላቸውን አንስቶ በኢየሱስም መጠመቅን ሳይፈቅድ እንዴት ነው የራሱ ያደረግ የሚችለው? ይህንን ያሳያው። ይህንን እያጠናን ነው። የኤፌሶን መጽሐፍ እያጠናን ነው የነበር ነው። እና ኤፌሶን ሰዎች በየሱስ የተጠመቁ መሆናቸውን ታውቃለን። አሪፍ ነው። ግን ጥምቀት የሚለውን ትርጉም እስኪ ንገር። ጥምቀት ማለት ምን ማለት ትምህርቱን በኢየሱስ ስም እንደተጠመቁት አውቃለሁ። የኤፌሶን ሰዎች በኢየሱስ ስም ተጠመቁ ይላል። ያ ማለት የውሃ ጥምቀት ነው የሚያሳየው ወይስ ምንድን ነው የሚያሳየው? የምን ጥምቀት ነው? ማን ያጠመቃቸው? ማንም አላጠመቃቸው። ተጠመቁ ነው። አጥማቂውን አያሳይ። ራሳቸው ነው የተጠመቁ የሚለው ራሳቸው ተጠመቁ በኢየሱስ ስም ተጠመቁ ነው፣ አይደል? ምለው አጠመቋቸው ይላል። ተጠመቁ በኢየሱስ ስም ዴ ዌር ባፕታይዝድ ነው የሚለው፣ በሌላ ሰው የተጠመቁ ዴ ዌር ባፕታይዝድ። ያጠመቃቸው አለ በኢየሱስ ስም ተጠመቁ ወይ ምለው ሰዎቹን ነው የተጠመቁ። ተጠማቂውን ነው ያወራለ እንጂ አጥማቂው ነው ያወራለ እዛ ጋ። አይ ስላጥማቂው ሳይሆን የተጠመቁት ሰዎች አጥማቂ እንዳጠመቃቸው ነው። ዴ ዌር ባፕታይዝድ ነው የሚለው። እንደዛ አይደለም። አሁን በኢየሱስ ስም ኤፌሶን ሰዎች እንደተጠመቁ ነው የሚያወራው አይደል? በማን ማን አጠመቃቸው? ስለ አጥማቂ አያወራም። ተጠማቂዎቹ ግን የተጠመቁት በማስም ነው ነው የሚለው። ሰው አጥማቂ ሳይኖረው መጠመቅ ይችላል። በራሱ ይመጣለን። ይህንን ቃሉን በደንብ እንዲገባን ነው። ለምሳሌ አሁን ጥምቀት የሚለውን ትርጉም ራሱ የጠየቅኩ ለዛ ነው። ጥምቀት የሚለው ትርጓሜው የቃሉ ትርጉም እንዴት ብለን ነው የምትፈታልኝ፣ ሀሳቡን የምትገልጥልኝ? አሁን እሱን እድል አንተ ሰጠሃለሁ። ግን አሁን እነዚህ ሰዎች ሰዎች ጥምቀትን በራሳቸው ነው የሚጠመቁት። ራሳቸውን በራሳቸው ማጥመቅ ይችላሉ። አጥማቅም ባላሳየ ቦታ ላይ ልናያ አንሄድም። አሁን ስለሰዎቹ ነው እያወራለሁ አይደል እዚያጋ ሰዎቹን በኢየሱስየጠየኩህን ሰምታል። ይሳኮር የጠየኩን ሰው ራሱን በራሱ ማጥመቅ ይችላል? ይችላል። አሁን ይሄኛው ስለምን አይነት ጥምቀት ነው ብዬ የጥምቀትን ትርጉም ንገረኝ ያልኩ ለዛ ነው። ያን ትርጉም ከነገርክ የትኛውም አይነት ጥምቀት ይሁን ሰዎች ራሳቸውን በራሳቸው ማጥመቅ ይችላሉ። የትኛውም አይነት ብሎ ነገር የለም ለሁሉ ይህንን ሀሳብ ነጋሪ አለ ወይም አመልካች አለ ወይም ይህንን ጉዳይ የሚጠቅም አለ። በተጠቆማ ጊዜ ላይ ጠቋሚው ከጠቆማ በኋላ ጠቋሚው አጠመቀ ነው የሚለው ተጠመቁ ነው የሚለው ሰዎቹ ሰዎች ራሳቸውን በራሳቸው ማጥመቅ ይችላሉ ወይ? እዚህ ጋ ያለው ግን አጥማቂ አለ ወይ? ሰዎቹስ በራስ ሰዎችን አይደለም ወይ? ተጠመቁ ሰዎችን ነው የሚያወራው። ለዛ ነው እኮ ትርጉሙን ካልፈተው በቀር ዝም ብለህ አንተ በምትለው እኮ አንድ ሰው ራሱን በራሱ ማጥመቅ ይችላል ወይ? በማንም ይጠመቅ ስለ አጥማቂው ያወራሉ። አንተ አጥማቂን ለምን እንደተጠመቁ ጴጥሮስ እንዳጠመቃቸው እያወረ ስለሆነ ነው። አሁን ጴጥሮስ አጠመቃቸው ልትለኝ ነው? አይደለም እኔ ጴጥሮስም እዛ ጋር የለም። እንዳመጣው ማን ያጠመቃቸው? እዛ ጋር ማን ነግሯቸው? ማንን ነው የተናገሩት? እኔ ጠየኩ ያለሁት ሰዎቹ መጠመቃቸውን ነው የሚነግረን እዛ ቦታ ላይ ሰዎቹ ሲጠመቁ ምን አይነት ጥምቀት ነው የተጠመቁ ብዬ ነው የሚጠይቅ። ምን አይነት ጥምቀት ነው ብዬ ስጠይቄ ሌላ ጥያቄ ጠይቀኛል። ኦኬ፣ ሰዎቹ ምን አይነት ጥምቀት ነው የተጠመቁት? አንድ ሰው ራሱን በራሱ ማጥመቅ ይችላል ወይ ይሳፋራሱ እኔ የተናገርኩኝ ይህን። እኮ መነጋገር ማንችለው እኔ እየተናገርኩ አንተ ስትናገር እኔ እያደመጥኩ እኔ ስናገር ደግሞ አንተ እያደመጥከኝ ከሆነ ነው መነጋገር ምንችለው። አትደራርብ። እኔ የምናገር ከሆነ አድምጥ። አንተ ደግሞ ስትናገር ደግሞ አደምጣለሁ። እኔ አንድ ሰው ራሱን በራሱ ማጥመቅ ይችላል ወይ? ለዚህ መልስ ስጠኝ። በራሱ አያጠምቅም ማንም ሰው። ስለዚህ ሐዋርያ ስራ ምዕራፍ 19 ቁጥር አምስት ላይ ዌር ባፕታይዝድ ኢን ዘ ኔም ኦፍ ጂሰስ ክራይስት ሲል አጥማቂ የላቸውም። አንዴ ጥያቄን እንደዚህ ላይ አርግልን ግልጽ ነው። በአማርኛው ግልጽ ያልሆነውን ደግሞ በእንግሊዝኛው ግልጽ እንዲሆንላቸው ነው የምነግራቸው። ምንም የሚያስፈራ ነገር። ይሳኮር፣ እኔ እየተናገርኩኝ ጣልቃ አትግባ። እኔ አንተ ስትናገር እያዳመጥኩ ነው። ስለዚህ እኔ ስናገር ደግሞ አትደርብም። ምትደርብ ከሆነ መነጋገር አልችልም። እሱ ሌላ ችግር ነው የሚሆነው ማለት ነው። ስለዚህ አማርኛው ላይ በጌታ በኢየሱስ ክርስቶስ ስም ተጠመቁ ነው። ኦኬ። ተጠመቁ ሲል አያሳይም፣ ግልጽ አይደለም። ራሳቸውም ተጠምቀው ሊሆን ይችላል አልክ። ስለዚህ አላልኩ በራሳቸው አላልኩ። አሁን ፕሊስ ያላልኩትን አትበል። ቃሉን ብቻ በልና ንገረኝ። ምን እንድትል እንደፈለክ ንገረኝና ልንገር፣ ልስማ። ተቆር አታቋርጠኝ እንጂ እድል ስሰጥህ ትናገራለህ እኮ ያላልከውንም ብዬ ከሆነ እድል ስሰጥህ ትናገራለህ። የምታቋርጠኝ ከሆነ ግን ይህ መጨረሻ ነው የሚሆነው። ከዚህ በኋላ ይሳኮር፣ ዝም ብለህ አንተ ከዛው ክፍል ገብተህ ያንን የብሽሽቁን ነገር መጀመር ትችላለህ። መወያየት ከፈለክ ግን እየተደማመጠን ነው መነጋገር ምንችለው። ስለዚህ አያሳይም፣ ተጠመቁ ነው የሚለው የውሃ ጥምቀት አንድ ጥምቀት የውሃ ጥምቀት መሆኑና አለመሆኑ በምንድን ነው የሚታወቀው? ለምሳሌ ማቴዎስ ወንጌል ምዕራፍ 28 19 ላይ በአብ በወልድ በመንፈስ ቅዱስ ስም ስለማጥመቅ ተጽፏል ያ ጥምቀት የውሃ ጥምቀት ነው ወይስ አይደለም የሚለው በምንድን ነው የምናውቀው ይሳኮር አሁንም ደበላለከው ያኛውን ሳጨርስ እዚህ ጋር መታል እሱንም እነግራለሁ ከላይ ጀምረህ ጨርሰ ስጠኝና፣ ላውራ እንዳላውራ፣ አታውራ ስላልካኝ ነው ዝም አልክ። ጣልቃ አልገባም የሚሉ ሀሳብን ተናግረኝ። ጥያቄ እየጻፍኩ እያያዝኩ ነው። አውራና ከዛ እኔ ጨርስልሀለሁ። የጠየኩህን ጥያቄዎች ከጸፈ ከሆነ ምን ምንድን ነው የጠየኩህ? አሁን የጠቀስከው ሐዋርያ ስራን አይደል? መጀመሪያ የጠቀስከው የሐዋርያን የሐዋርያ ስራን ሀሳብ ጨርሰው አልጨረስክም። እሱ ላይ እንቆም፣ እሱ ላይ እንመጣለን። እዚ ጋ ሐዋርያ ስራ ላይ ሆነ ማቴዎስ ላይ የጠየቅኩት ጥያቄ አንድ ጥያቄ ነው። ምንድ ማቴዎስን ስላነሰ ነው የገባው ጣልቃ። ማቴዎስን ተሆነ ያኛውን ንገረኝ። ሐዋርያ ስራ ላይ የተጠመቁ ሰዎች አሉ፣ ጥምቀት ያጠመቀ ሰው አለ ብላ ይሳኮ ጽፌያለሁ። ብለኸኛል። ጥያቄ የጻፍከው ጥያቄ ምንድን ነው? በቃ ጥያቄን ጽፈልኝ ከሆነ እኮ እድሉን ለአንተ ልሰጥ ነው። ምንድን ነው ጥያቄ? ጽፌው አለው ብለኸኛል። ምንድን ነው የጠየቅኩ? ሐዋርያ ስራ ላይ ያለው ጥምቀት የውሃ ጥምቀት እንደሆነ ነግረኸኝ ነው። አንተ እየተናገር ካለው የውሃ ጥምቀት እንዳልሆነ ላሳይ ነው። ጥያቄ ይሄ ነው። የውሃ ጥምቀት ነው አይደለም? መልስልኝ፣ አንተ ሆሳው የጠየኩትን ጥያቄ ጽፌ ዋለው ያልከኝ ምንድነ የጻፍከው እኮ ነው ያልኩ ይሳኮ ስራ ሀሳብ አንድ ሁለተኛ ደግሞ የጥምቀት በአ በወል በመንፈስ ቅዱስ ስም እያጠመቃችሁ ያለውንም የዛንም ሀሳብ ለብቻ ነው የሚወራ አንድ ላይ የሚወራ አደለም ልል እንደዛ ጽፌ ያለው ማቴዎስ ላይ ያለውን ተሆን ሐዋርያ ስራ 19 ላይ ምንድን የጠየቁት የተጠመቁ ሰዎች በራሳቸው ነው ወይ ነው አይደል? አንተ እያልኳለ እሱንማ አይደለም ብለኝ እኮ ተው ነው እኮ አንድ ሰው ራሱን በራሱ ያጠምቃለሁ የሚለውን እኮ አያጠምቅም አልከኝ። አቆምን እሱ ሐዋርያ ስራ ምዕራፍ አስራ ጥ ላይ ጠየቅኩ። እዛ ጋ ያሉ በኢየሱስም ተጠመቁ የሚለው የውሃ ጥምቀት መሆኑንና አለመሆኑን የምንለየው አንድ ጥምቀት የውሃ መሆኑንና አለመሆኑን በምንድን ነው የምንለየው ነው። እሱን ምንለይበትን ላሳይ ሐዋርያ ስራ ላይ ያለው ጨርሶ ስለ ውሃ ጥምቀት አያወራም። ጥምቀት የሚለው ትርጉም ስለተዛበባችሁ ነው። ጥምቀት የሚለው እዛጋር ያለው ሀሳብ ስለ ውሃ ጥምቀት ሳይሆን በክርስቶስ ኢየሱስ አምኖ ስለመዳን በክርስቶስ ስለመሆን ነው። በክርስቶስ ውስጥ ሆኑ ነው። የጠየኩህ ጥያቄ አንድ ጥምቀት የውሃ ጥምቀት መሆኑንና አለመሆኑን በምንድን ነው የምንለየው ነው ያልኩህ። ዝም ብለህ ሌላ ነገርያው እያሳየው ነው። ልዩነቱን ስናገር ለምን ትናደዳለህ? ለምን ሙት ያደረገኛለህ? ልዩነቱን ነው እየነገርኳለህ። የውሃ ጥምቀት አይደለም የሚያወራ አልኩህ እኮ ክፍሉ ክፍሉ ስለ ውሃ ጥምቀት ማስረጃ ስጠኝ፣ አሳየኝ። የውሃ ጥምቀት መሆኑን ሰው ይሰማል። እኔም ሙት ያደርጋለሁ። ንገረን፣ የውሃ ጥምቀት መሆኑን ለይታ አሳየን። አንተን እኮ ጠየቁ እኮ መልስ አለው ስላልከኝ የውሃ ጥምቀት መሆኑንና አለመሆኑን በምንድን ነው የምንለየው ብዬ ጠይቄ የውሃ ጥምቀት አይደለም የምንለይበት በክርስቶስ ኢየሱስ ስለማመን ነው። ያው በክርስቶስ ማስረጃ ነው። አንድ ሰው ጥምቀት በማመን አንድ ሰው አመነ ማለት ተጠመቀ ማለት ለመሆኑ ይኸውልህ እዛ ጋር ለምሳሌ አሁን ለምሳሌ ጴጥሮስ አይደል ሐዋርያ ስራ ላይ የተናገራቸው አይሁዶችን በእናትህ እንደት አድርጌ ነው የሚነግርህ፣ አሳየ የሚትለው ሐዋርያ ስራ ነው። ቆያው ራ ምዕራፍና ቁጥር ነው። አንተ አሁን ያስተማርከው መጽሐፍ መረጃ ነው። ሐዋርያ ስራ ምዕራፍ ሁለት ግን ለምን ሳምተህ ጨርሰህ አይኔ፣ ጥቅሱን አንድ አንድ በአንድ ጥቅስ እንድነግር ነው የፈለከው። ምዕራፍ ሁለትን አንብበው። ምዕራፍ ሁለት ቁጥር ነው አላቁጥርን ደርሰየው እዛ ጋር ተጠመቁ ይላል። አት ሶስት ሺህ ሰው ተጠመቀ የሚለው የውሃ ጥምቀት ነው የሚያወራ ንገረን። የውሃ ጥምቀት እንዳለሆነ የምናውቀው ልናገር ለምንታደ ታደናቅፋል። እሱን ልንገራ ይስሙሉ ነገረ በቃ እኔ ስአወራ አድምጠ ጨርስ። ከዛ በኋላ ቅደና አስቀምጦ ይውላችሁ አሁን እያወራ ያለው ሁለት መቶ ምናምን ሰው አለ። የሚያወራው ያለው ሐዋርያ ስራ ላይ ያለውን ጥምቀት ነው። እነኛ ሰዎች ተጠመቁ የሚለው በክርስቶስ ኢየሱስ እንዳመኑ ለመግለጥ ነው በክርስቶስ ውስጥ እንደገቡ ለመግለጥ እንጂ ባህር ውስጥ ገቡ አይልም። ውሃ ውስጥ መግባታቸውን በምንም ይሳኮር፣ ባህር ይሁን ውቅያኖስ ይሁን ማስረጃ ስጠል በኢየሱስ ስም አንድ ሰው ተጠመቀ ሲባል ጥምቀት የውሃ መሆኑን አለመሆኑን በምንድን ነው የምንለየው? ነው ውቅያኖስ ባህር፣ እሱ መልስ አይደለም። መጽሐፍ ቅዱስ ላይ ጠቅሰ። ጥምቀት የውሃ ሲሆን በምንድን ነው የምናውቀው? ሌላ ሲሆን በምንድን ነው የምናውቀው? ማስረጃ ስትል ሌላ ሲሆን ሌላ ላሳያት፣ ሌላ መሆኑ ውሃ እንዳልሆና የምናገረው ለምን መሰለኝ ምራፍ እና ቁጥር ስጠኝዚህ ሌላ ክፍል አመጣሁ። ሐዋርያ ሥራ ነው እኮ የነገርኩል። አንተ ሚስትህ ውሃ እንደሆነ አሳየኝ። እሱን ክፍል ቅድም ስታስበው ነበር አይደል? ቆይ ቅድም አስተምራለሁ ብላለሁ የሆነ አሁን ግን ይኸው ሰውፊን ነው የምትፈተነው። ይሳኮር አሁን እኮ ተራዊ አንተ ነው ጌታ የውሃ ጥምቀት መሆኑና አለመሆኑን በምንድን ነው ምንለየው ብዬ ጠይቄ ያለው ማስረጃ ካለ ማስረጃ ከል መንገር ነው። ተራው ያንተ ነው። አንተ አሳየን ትለኛ እኔ እኔ አሳየን እኔ አልቻልኩ መደን አሳየን እስቲ አሳየን አሳየን። አንተ አንተ መመለስ አልቻልክም። እኔ መልሽልህ ያለው አንተ የኔን እንዳይሰሙ እየከለከልክ እንደሆነ አውቃል። እኔ የምናገረው ሰዎች እንዳይሰሙ እየከለከልክ ነው እኮ ያለው። አሁን ሰዎች ስሙና፣ ዝም በል ሚዩት አርገ ዝም በልና፣ አንድ ደቂቃ አስጠኝ። አንድ ደቂቃ አምስት ደቂቃ አይደለም እኔ በአንድ ደቂቃ ልናገር፣ በደንብ ሁሉም ሰው ይስማኝ። ሚዩት ከረከኝ ግን፣ ከዚህ በኋላ አላወራ የውሃ ጥምቀት እንዳልሆነ ምናውቀው እነኚህ ሰዎች፣ እነ ጴጥሮስ መንፈስ ቅዱስ ተሞልተው ስለ ኢየሱስ ሲናገሩ ሦስት ሺህ ሰው ዳና ነው የሚለው ያም ተጠመቀ ይላል መጽሐፉ። ተጠመቀ ነው ጥምቀት የሚል ትርጉም ቀድሜ የጠየቅኩ። ለዛ ጥምቀት ማለት ይሄ ውሃ ውስጥ መዘፈቅ ብቻ አይደለም፣ መሰወር፣ መቀበር የሚለውን ትርጉም ስለ እዚህ ውስጥ የነበሩ ሰዎች ኢየሱስን ሳይቀበሉ ስለኖሩ ስለማይቀበሉ በኢየሱስ ውስጥ መግባታቸውን ለመግለጥ የተነገረ ንግርት ነው። ስለ ውሃ ባህር ውስጥ ስለ መጥለቅ አይደለም የሚያወራው በኢየሱስ ስም ማመናቸውን ለመግለጥ ነው። ተጠመቁ የሚለው በኢየሱስ ውስጥ ገቡ ማለት ነው። ውሃ ውስጥ ተጠመቁ እንዳትል ያንኑ ቀን ወደው እስር ቤት ነው የገቡት ሁሉም ሰው። ወህን ቤት ቆይቶ ጠዋት መጥተው ነው እነ ጴጥሮስን ይሄን ሁሉ በማስም አደረጋችሁ ብሎ ስጠይቋቸው እናንተ በናቃችሁት በሰቀላችሁት በኢየሱስ ክርስቶስ ስም ይሄን አድርገናል። መዳን በሌላ በማንም የለም፣ እንድንድንበት ዘንድ ከሰማይ በታች ለሰው ልጆች የተሰጠ ስም ብሎ የዘገው። ይሄ ማለት እምነትን እንጂ እያሳያለሁ ስለ ውሃ ጥምቀት አደለም የሚያወራው፣ ስለ ማመን ነው። ይሳኮ መቀበር በእምነት ነው የሚል ማስረጃ የት ቦታ ነው ያለ? ማውራት እኮ ይቻላል። የፈለግነው ማስረጃ ላይ እኮ ነው። አሁን መቀበር በእምነት ነው የሚለው ምኑ ጋር ነው? መቀበር በእምነት ነው። አንድ ሰው ሲያምን ተቀበረ፣ ተሰወረ። የሚሰወረው የሚቀበረው በእምነት ነው። እሱ ደግሞ ጴጥሮስ ላይ የተቀመጠው ጳውሎስ ያስረዳን ስለ ጥምቀት። ቆይ ቆይ፣ ዝም ብለህ ማያውቅ ሰው አት ሰው እንዲሰማ ፍቃድ፣ አንተ አሁን ባሰማ ሌላው ይስማ። ሰውን ይዘህ ማስረጃ እየጠየቁ ነው። እድል ሰጥቼ ሰው እንዳይሰማ አትከልክል። ቃል ያውቃል ሰው፣ ማስረጃ የለህም በቃ። ስለዚህ ዝም ብሎ መናገር ነው፣ መቀበር ነው አለ፣ ማስረጃ የለውም። የለም፣ ማስረጃ መስጠት አይችልም። አንድ ሰው የውሃ ጥምቀት ጥምቀት የውሃ መሆኑና እንዳል መጮህ መቻል እኮ አይደለም እኮ ይሳኮርዬ፣ ይሄ ዕድል ሰጥቼ ሰማው። አንድ ማስረጃ ማቅረብ አልቻልክም። ጥምቀት የውሃ ጥምቀት መሆኑና ለመሆኑን ጥምቀት የሚባል ቃል ስላለ ብቻ መሆን አይችልም። ነገር ግን አሁን አንድ ጥምቀት በሰው የተደረገ የሚደረግ ከሆነ የውሃ ጥምቀት ነው። ለምሳሌ ምናለ መጥምቅ ዮሐንስ ሲናገር፣ እኔ በውሃ አጠምቃቸዋለሁ አለ። ከእኔ በኋላ የሚመጣው ግን በመንፈስ ቅዱስና በእሳት ያጠምቃቸዋላል። ስለዚህ ሰው የሚያጠምቀው ጥምቀት የውሃ ጥምቀት ነው። ማቴዎስ ወንጌል ምዕራፍ 28ም ላይ ያለው ጥምቀት የውሃ ጥምቀት ነው አይልም መጽሐፍ ቅዱስ ግን፣ የውሃ ጥምቀት መሆኑን እናውቃለን። በምንድን ነው የምናውቀው? በአብ በወልድ በመንፈስ ቅዱስ ስም ምን እያደረጋቸዋቸው? እያጠመቃቸዋቸው ነው። አጥማቂዎቹ ማን ናቸው? ሰዎች ናቸው። ስለዚህ የውሃ ጥምቀት መሆኑን እናቋወቅን ማለት ነው። ኦኬ። ስለዚህ በሰው የሚደረገው ጥምቀት የውሃ ጥምቀት ነው። ሰው ማድረግ የማይችለው ጥምቀት ደግሞ የውሃ ጥምቀት አይደለም። እኔ በውሃ አጠምቃቸዋለሁ አለ ማለት እንጂ ማቴዎስ ወንጌል 2819 ላይ ያለው እኮ የውሃ ጥምቀት ነው። ያለው ውሃ ሚል ስለተጻፈበት ሳይሆን እያጠመቃችኋቸው የሚል ስላለ ነው። በሐዋርያ ስራ መጽሐፍ ምዕራፍ 19 ቁጥር አምስት ላይ ያነበብ ነው ላይ ምንድን ነው የሚለው በሰዎችን የተጠመቀው ምክንያቱም ክፍሉ ፓሲቭ ቮይስ ነው። ስለዚህ ነው እንግሊዝኛውንም የጠቀስኩልህ ለዛ ነው፣ አማርኛው ግልጽ ካልሆነለህ። ስለዚህ ፓሲቭ ቮይስ ነው ዳን ባይ ሳምባዲ ተጠማቂዎቹ እነሱ ናቸው፣ ግን ዴ ዌር ባፕታይዝ ነው እንጂ ራሳቸውን አጠመቁ አይደለም። ዴ ዌር ባፕታይዝ ባይጉ ባይ አፖስትል ፖል ፔጥሮስም ማለት ነው ፖል ነው ዴ ዌር ባፕታይዝድ ባይ አፖስትል ፖል። ስለዚህ በሰዎች የተጠመቁ ከሆነ የውሃ ጥምቀት ነው። ስለዚህ የውሃ ጥምቀት መሆኑና አለመሆኑን የምንለየው ምን ለየው፣ ጥምቀቱን ያከናወነው ሰው ከሆነ የውሃ ጥምቀት ነው። ጥምቀቱ የተከናወነው በሰው ካልሆነ ደግሞ የዋሃ ጥምቀት አይደለም ማለት ነው። ይሄ ነው መለያው እንጂ ሌላውን አንተ ያወራኸው በእምነት እንቀበራለን እስር ቤት ገቡ ከእስር ቤት ወጡ ምናምን፣ ምን አገናኝ? በጠዋት ሄደው እስር ቤት ገቡ ይለኛል። ዝም ብዬ ነው የሰማው እንጂ ምንም የገናኝ ገ እስር ቤት ቢገቡ ከእስር ቤት ቢወጡ ናቲንግ ቱዱ ከተጠየቀው ጥምቀት የውሃ መሆኑን እና ጥምቀት የውሃ አለመሆኑን የምንለይበት መንገድ ምንድን ነው ሲባል፣ እስር ቤት ገቡ፣ እስር ቤት ወጡ፣ ምንም መቀበር በውሃ ጥምቀት ነው። ሌላ መንገድ የለው። ምክንያቱም በሮሚ መጽሐፍ ላይ ምዕራፍ ስድስት ቁጥር አራት ላይ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ በጥምቀት ከእሱ ጋር ተቀበርን ይላል። ኦኬ በጥምቀት ይሄ ጥምቀት የውሃ ጥምቀት ነው። በምንድን ነው የምናውቀው? ይሄ ጥምቀት ከትንሳኤ ጋር የተያያዘ ጥምቀት ነው። ከትንሳኤ ጋር ስለሚያያዝ ምን ይላል? ከክርስቶስ ጋር አንድ እንሆን ዘንድ የተጠመቃችሁ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቃችሁ አታውቁም? ምን ከሞቱ ጋር። ከዛ ምን ይላል? ሞቱን በሚመስል ሞት ከተባበረ ትንሳኤውን በሚመስል ትንሳኤ ደግሞ ምናደርጋለን? እንተባበራለን። ስለዚህ እዚህ ጋር ሞቱን ቀብሩን ትንሳኤውን የምንተባበርበት ጥምቀት የምን ጥምቀት ነው ስንል አንደኛ ጴጥሮስ ምዕራፍ ሶስት ላይ ሄዳችሁ ስታነቡ ምን ይላል? ጥቂት ሰዎች በኖ ዘመን ምንድን ነው ስምንት ነፍስ በኖ መርከብ ጊዜ የዳኑበትን ሐዋርያው ጴጥሮስ የሚናገርበት አንደኛ ጴጥሮስ ምዕራፍ 3 ላይ ምንድን ነው የሚለው? ጥቂቶች ማለት ስምንት ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖኅ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድንናል። የምን ጥምቀት ነው ያለው? የውሃ ጥምቀት። የሰውነት ዕድፍ ማስወገድ አይደለም። በክርስቶስ ኢየሱስ ምንድን ነው ትንሣኤ ነው ስለዚህ ከክርስቶስ ትንሣኤ ጋር የሚገናኘው ጥምቀት የምን ጥምቀት ነው የውሃ ጥምቀት ነው ስለዚህ አወቀ ነው ማለት ነው ሮሜ ላይ ያለው ከትንሣኤ ጋር የሚገናኘው ጥምቀት የውሃ ጥምቀት መሆኑን አገኘ ነው ስለዚህ የምንቀበረው በውሃ ጥምቀት እንጠመቅ ነው እንጂ ተቀበርን የሚባለው በእምነት ተቀበርክ የሚባል ነገር የለም ስለዚህ እግዚአብሔር የተመሰገነ ይሁን እግዚአብሔር ይባረክ። በጌታ በኢየሱስ ክርስቶስ ስም ያልተጠመቃቸው ሰዎች የኤፌሶንን መጽሐፍ እየጠቀስን ጊዜያችንን ማጥፋት የለብንም። የኤፌሶን ሰዎች በጌታ በኢየሱስ ስም ምንሆኑ ይላል? ተጠመቁ ይላል። እግዚአብሔር የተመሰገነ። ስለዚህ በኢየሱስ ክርስቶስ ስም ለመጠመቅ ፈቃደኛ ሳንሆን ለኤፌሶን ሰዎች የተነገረላቸውን ነገር ዝም ብሎ ማግኘት የለም። እግዚአብሔር ይመስገን። የኢየሱስም ጥምቀት የውሃ ጥምቀት ለመሆኑ ደግሞ ሌላ ማስረጃ ልስጣችሁ። ሐዋርያ ስራ ምዕራፍ 10 ላይ ሐዋርያ ስራ ምዕራፍ 10 ላይ እግዚአብሔር ይመስገን ምን ይላል? ሐዋርያ ስራ ምዕራፍ 10 ቁጥር 48 ላይ ከ47 ጀምሮ በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን የከለከላቸው ዘንድ የሚችል ማን ነው? አለ በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። ይ ስለዚህ በኢየሱስ ስም የምንጠመቀው ጥምቀት የምን ጥምቀት ነው? የውሃ ጥምቀት ነው። ቁልጭ ብሎ ነው ያለው። ስለዚህ ሰዎች የውሃን ጥምቀት በጌታ በኢየሱስም እንዳይጠመቁ እንደ ጽዩፍ ነገር እንዲቆጥሩ የሚደረገው አስተምህሮ ትክክል አይደለም። ያን ካን በኋላ ሰዎች በጌታ በኢየሱስ ክርስቶስ ስም የውሃ ሳይጠመቁ በጌታ በኢየሱስ ክርስቶስ ስም ለተጠመቁ ሰዎች የተባለላቸውን ነገር ደግሞ ክሌም ማድረግ ደግሞ አይቻልም። እግዚአብሔር ይመስገን እነዚህ የኤፌሶን ሰዎች በኢየሱስ ክርስቶስ ስም የተጠመቁት ናቸው። ዓለም ሳይፈጠር አስቀድሞ በክርስቶስ ተመርጣችኋል የተባሉት። እነዚህ ሰዎች ናቸው ለተስፋ ቃል ኪዳን እንግዶች አይደላችሁም የተባሉት። እነኚህ ሰዎች ናቸው በኢየሱስ ስም የተጠመቁ ሰዎች ናቸው። በጸጋ ድናችኋል የተባሉት እነዚህ የኤፌሶን ሰዎች ናቸው። በሐዋርያትና በነቢያት መሠረት ላይ ታንጻችኋል የተባሉት በኢየሱስ ክርስቶስ ስም ለመጠመቅ ፈቃደኞች የሆኑት ናቸው። እነዚህ የኤፌሶን ሰዎች ናቸው። እናንተ የእግዚአብሔር ቤተሰቦች ናቸው እንጂ ከእንግዲህ በኋላ እንግዶችና መጻተኞች አይደላችሁም የተባለላቸው። እግዚአብሔር የተመሰገነ ይሁን። ስለዚህ ወገናችን ይሳኮር የሁሉ ጊዜ የተሰጥቶት ያው ዝም ብሎ ምንም ማስረጃ የለውም። እንግዲህ እግዚአብሔር ይመስገን። ወደፊት እንድታጠና መጽሐፍ ቅዱስ መጮህ ብቻ አይደለም ዝም ብሎ ብቻ ሳይሆን ማጥናት ያስፈልጋል። መቃወም ዝም ብሎ ለመቃወም ብቻ መናገር ሳይሆን የእግዚአብሔርን ቃል በአግባቡ ማየት ያስፈልጋል። የኢየሱስ ክርስቶስ ስም ጥምቀት የውሃ ጥምቀት ነው። በሐዋርያ ስራ ምዕራፍ 19 ማነው ምዕራፍ 10 ከቁጥር 47 እና 48 ላይ በግልጽ ተቀምጧል ማለት ነው። እግዚአብሔር ይባረክ። እግዚአብሔርን እናመሰግናለን። እንግዲህ ረጅም ጊዜ ነው ወስጄ ከእናንተ ጋር የቆየሁት ስለዚህ ሁሉ እግዚአብሔር እናመሰግናለን። እናንተ በጌታ በኢየሱስ ክርስቶስም የመጠመቅ እድል ያላገኛችሁ ወገኖች እንግዲህ በጌታ በኢየሱስም ተጠምቃችሁ የቤዞን ሰዎች ያገኙትን እድል እንድታገኙ በጣም እንጋበዛችኋለን፣ እናበረታታችኋለን። እግዚአብሔር የተመሰገነ ይሁን። በኢየሱስ ክርስቶስም በመጠመቃችን ያገኘነው ነገር በጣም እንዲገባን እና እግዚአብሔርን በጣም እንድናመሰግን ይገባናል። እኛ እዚህ ይህንን የከበረ ነገር ለሰዎች ሼር ማድረግ ነው ዋና ዓላማችን። ሰዎች ይህንን ነገር እየበጣጠሱ እየቆራረጡ ሌላ አይነት የስድብ ቃላቶች የብሽሽቅ ቃላቶች የእርግማን ቃላቶችን ያመጣሉ። እነዛ ለእኛ የተገባ ነው፣ እግዚአብሔር ይመስገን። እነዛን ሁሉ ለእኛ ምንም አይመስሉንም ማለት ነው። እግዚአብሔር የተመሰገነ ይሁን።